ታላቁ የኦሮሞ ሕዝብ የምስጋና በዓል የሆነውን ኢሬቻን ለማክበር ከሀገር ውስጥና ከውጭ የሚመጡ በሚሊዮን የሚቆጠሩ እንግዶችን ለመቀበል የቢሾፍቱ ከተማ ዝግጅቷን እያጠናቀቀች ነው። በድምቀት እንዲከበር የከተማ አስተዳደሩ ከሚመለከታቸው አካላት ጋር በቅንጅት ሲሰራ መቆየቱን አስታውቋል። የቢሾፍቱ ከተማ ሰላምና ጸጥታ ጽፈት ቤት በዓሉ በድምቀት እንዲከበር የሚያስችሉ በቂ ዝግጅት መደረጉን ገልጿል። የ2018ን የኢሬቻ በዓል ለማክበር ከእያንዳንዱ ከህብረተሰብ ክፍል ጋር ውይይት ተደርጓል። ከወጣቱ አጠቃላይ፣ ከሃይማኖት አባቶች ጋር አጠቃላይ፣ ከህብረተሰቡ ከከተማው ነዋሪ ጋር በሰላሙ ጉዳይ ላይ ውይይት ተደርጓል። መግባባት ላይም ደርሰናል። እንዲሁም ደግሞ በከተማችን ካሉ ሁሉም ከጸጥታ አካላት ጋርም ውይይት አድርገናል። የመጨረሻ ዝግጅታችንን ጨርሰን እንግዶቻችን ብቻ ቃሉን ብቻ በመጠባበቅ ላይ እንገኛለን። የከተማዋ ነዋሪዎችም የበዓሉን ስኬታማነት ለማረጋገጥ ያላቸውን ዝግጁነት ለኢቲቪ ገልጸዋል። ነዋሪዎቹ እንደሚሉት ኢሬቻ የእነሱን በዓል እንደመሆኑ መጠን የሚመጣውን እንግዳ በፍቅርና በክብር ተቀብሎ ለመሸኘት መዘጋጀታቸውን ተናግረዋል። ከዚህ በፊትም ብዙ ጊዜ ማለት አክብረናል። ሞር ደግሞ የበለጠ እንድናከብር አሁን እንግዶቹን ሲመጡ የሆቴል ማሳየት አልጋ ሲያጡ ምግብ ቤቶችን የማያውቁት እንግዶች አሉ። እነሱ ነሱን ቦታውን ወደ ኢሬቻው ወደ ሀይቁ ለመውሰድ ዝግጁ ነን። ከዚህ በፊትም ያደረግነው ነገር ነው። ለየት ያለ ነገር ማለት ለህብረተሰቡ የሚያውቅ ነገር ካየን ለፖሊስ እንጠቁማለን። ፖሊስ ደግሞ ያው ከወጣት ጋር ሁላችን በርብር ሆነን ሰላም እናስከብራለን። እያምናለሁ በሬዳ ታይን የዘንድሮ የኢሬቻ በዓልን ለማክበር በጉጉት እየጠበቅን ነው። እኛም የቢሾፍቱ ከተማ ነዋሪዎች እንግዶቻችንን ለመቀበል ተዘጋጅተናል። ሰላምና ፍቅር ይዘውልን ይምጡ። እኛም ደግሞ እንዳቅማችን ቤት ያፈራውን ዳቦ ደፍተንም ቢሆን ገዝተንም ቢሆን ቀምሰው እንዲያልፍ እንዳይሰለቻቸው። በአጠቃላይ የዘንድሮ የሆራ ሀርሰዴ ኢሬቻ በዓል በድምቀት እንዲከበር ለማድረግ አዘጋጆችና ህብረተሰቡ በትብብር እየሰሩ መሆኑን መታዘብ ችለናል።